ሰላም ሰላም ውድ አድማጮቻችን ሊቨርፑልን የሚመለከት አዲስ መረጃዎችን ይዘን መጥተናል። በዛሬው ፕሮግራማችን ስለ ማርክ ጉሂ እናወራለን እንግዲህ ሊቨርፑል ይህንን ተከላካይ መስመሩን ለማጠናከር ከሚያስፈርሟቸው ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው በግል ጉዳይ ተስማምቷል። ይህ እንግዲህ ለሊቨርፑል በቅርብ ጊዜያቶች ከሚያስፈርሙ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይጠበቃል ውድ አድማጮቻችን ስለዚህ ተጫዋች ምን ታስባላችሁ የማርክ ጉሂ ፊርማ ለሊቨርፑል እንዴት ይጠቅማል የሊቨርፑል የክረምቱ ዝውውርና የተከላካይ መስመር ውስጥ እንዴት ይታያል? የሚለውን እንግዲህ ማርክ ጉሂን በተለይ ከፕሪሚየር ሊጉ የውድድር ዓመቱ ላይ ምርጥ ተከላካዮች ከነበሩት ውስጥ እንግዲህ ከኮናቴና ከቨርጅል ቫንዳይክ ጋር እያወዳደርን ያለውን ብቃት እናያለን። እኔ ግን ማንን ያስታውሳል ካላችሁኝ፣ እንግዲህ ቁመቱ እጠር ማለት እንጂ ማቲፕን የሚመስል ባህሪ ያለው እና ከቫንዳይክ ጋር በጣም የሚዋሃድ አይነት ብቃትን ልናይ የምንችልበት ሂደቶች ይኖራሉ። በተለይ ቫንዳይክንም ኮናቴንም ሊያሳርፍ ይችላል። ከዛ ውጭ ኳንሳ እንግዲህ እንደምታውቁ ወደ ባየር ሊቨርኩሰን የሚያደርገው ዝውውር የተጠናቀቀ ይገኛል። ሙሉ በሙሉ ክለቦቹ ተስማምተዋል። ሊቨርፑል በኳንሳ በኩል የሰራው ስራ ለሪቻርድ ሂዩስ የምንሰጠው ትልቅ አክብሮት ነው። በጣም በጥንቃቄ የተደረገ ዝውውር ነው። አንደኛ አንዳንዶቹ ሁለት አይነት ዘገባዎችን አይቻለሁ። ሊቨርፑል በኳንሳ ጉዳይ ላይ የተጠቀመው ታክቲክ ምንድን ነው? አንደኛ የዝውውር መስኮቱ ላይ ከፍተኛ ወጪን አወጣ እንዳይባል ጥንቃቄን አድርጓል። ያ ማለትም ማለት ነው የፒኤስአር ሩሎቹን ለማለፍ በሚባል 16 ሚሊዮን ፓውንድ ያወጣበት ማለትም የፍሎሪያን ዊርትዝን ዝውውር ላይ የኳንሳን ዝውውር የዛን ወቅት ነበር ድርድሩን ማድረግ የቻሉት። ስለዚህ ሊቨርፑል ዋጋውን ከፍ አድርገው የኳንሳን ጉዳይ ወደ 34 ሚሊዮን ፓውንድ፣ 35 ሚሊዮን ፓውንድ አድርገውታል። መልሶ የመግዛት መብት አላቸው። መልሶ የመግዛት መብቱ ሁለት አይነት ዘገባዎች አሉ። አንዳንዶቹ 60 ሚሊዮን ዩሮ ናሉ፣ አንዳንዶቹ 45 ሚሊዮን ዩሮ ነው። ፈረስት ሪፊዩዛል ነው። ለሌላ ቡድን እንኳን መሸጥ ይፈልጉ ሊቨርፑል አልፈልገውም ካለ ነው ያንን ማድረግ የሚችሉት። አሁን እዚህ ጋር ሊቨርፑል ምንድን ነው የተጫወተው ካላችሁኝ፣ የኳንሳ ጉዳይ ላይ ሊቨርፑል ከፍ ያለ ሽያጭን እንዲያደረግ ና ድርድ ጉዳይ ደግሞ 16 ሚሊዮን ፓውንዱን እንዲያወጣ አድርጎታል። ያ ማለት ለባየር ሊቨርኩሰኖቹ ዝውውር እንዲሳካላቸው የማድረግ ፍላጎታቸውን ለማረጋገጥ ነው። ሊቨርፑል በዚህ በኩል በጥሩ ስራን ሰርቷል። ቀጣይ የሚጠበቀው የኳንሳ ተተኪ ማን ይሆናል የሚል ነው። አርኖልድን በፍሪምፖንግ እንዲሁም ደግሞ ሮበርት ሰንን በኬርኬዝ የሚተካው ሊቨርፑል የተከላካይ መስመር የማል ተከላካይ ማንን ያምጣ ብለው ሲታሰብ ደግሞ በእንግሊዝ ፕሪሚየር ሊግ ልምድ ያለው በእንግሊዝ ፕሪሚየር ሊግ በተለይ በክሪስቲያን ፓላስ ባለፉት አራት ዓመታቶች የሃያ አራት ዓመቱ ማርክ ጉሂን ፍለጋ ላይ ናቸው። ማርክ ጉሂ 132 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያደረገ የትልቅ ቁጥር ጥሩ ዳልማዎቻችን ለተከላካይ የክርስቲያን ፓላስ አምበል። ስለዚህ ይህንን ልምዱን ከነ ሙሉ ነገሩን ያካበተውን የእንግሊዝ ብሔራዊ ቡድን በ24 በዩሮ ምርጥ ብቃቱን ካሳዩ ተከላካዮች ውስጥ አንዱ የሆነውን ማርክ ጉሂን ወደ ሊቨርፑል የሚመጣ ይሆናል። ሪቻርድ ሂውዝ በዚህ በኩል ትልቅ ስራን ሰርቷል። አርነ ስሎት መደነቅ ይጠበቅባቸዋል። ዝውሮቹ በጣም በፍጥነት እየተከናወኑ ይገኛሉ። ሊቨርፑል የወድድር ዓመቱ ሲጀምር በቃ እንደባለፈው አመት በቀጥታ ለመጀመር አሁኑ ሂደቶቹን እያጠናቅቁ ያለ ይመስላል። በጣም ይበላ የሚያሳይ ነው። ቡደልማቻችን የማርክ ጉሂን ዝውውር እናንተ ከአስሩ ስንት ትሰጡት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በእይታ ስምንት የምሰጠው ለሊቨርፑል የማርክ ጉሂን ዝውውርም ከኬርኬዝ የሚተናነስ አይሆንም። ሜይ ቢ የፍሎሪያን ዌርዝ ምንም ጥያቄ የለው ማያደራድር ነው። ሊቨርፑል ባለፉት ዓመታቶች ከኮንቲኒዮ በኋላ ያገኘው ክለኛው ሰው ነው። ስለዚህ ይህንን ተጫዋች ማግኘታቸው ትልቅ ቫልዩ የሚጨምር ሁለተኛው ምርጡ ፈራሚ ነው ማለት የምንችለው ነው። ክርስቲያን ፓላስ እና ማርክ ጉሂ ባለፉት ጊዜያቶች ያሉትን ችግር የምታውቁት ነው። አንደኛ በድርድሩ ወቅት ትንሽ አስቸጋሪዎች ነበር። ኮንትራቱን ለማራዘም አይፈልግም። አሁንም የዚህ ተጫዋች ሀያ ፐርሰንት ሴሎን ክሎዝ ወይም ከሽያጩ የሚያገኘው ወደ ቸልሲ ነው የሚሄደው ገንዘቡ። ስለዚህ ክርስቲያን ፓላስ ከፍተኛ የሆነ ገንዘብ ይጠይቃሉ። አምና ካስትሎች ስልሳ ሶስት ሚሊዮን ፓውንድ አቅርበው ነበር፣ አልተሳካም። አሁን ግን ሊቨርፑሎች ከአርባ አምስት ሚሊዮን ፓውንድ እስከ ስልሳ ሚሊዮን ፓውንድ ባለ የዚህን ተጫዋች ኮንትራት ማስፈረም ወደ ሊቨርፑል ማምጣት ይችላሉ። እንግዲህ የአስራ ሁለት ወራት ነው የሚቀረው ኮንትራቱ ላይ ለሊቨርፑል አስፈላጊ የሆነ ዝውውር ነው ለሊቨርፑል ለምን አስፈላጊ ሆነ ብለን ደግሞ ስናይ አንደኛ የተጫዋቹን ጥሩም ጎን ደካማ ጎኑም እንደተለመደው ሁሌም እንደምናየው የምናይ ይሆናል። አንደኛ ኮንትራቱ መጨረሻ ላይ መሆኑ ለሊቨርፑል ጥሩ የሚባል ነው። ማርክ ጉሂ ልምድ ያለው በሚገባ ትልቅ የሚባል ተጫዋች ስለሆነ ቨርጅል ባንዳይክም ከዛ ውጭ ደግሞ በኮናቴን ቦታ መሰለፉ ሁለቱን ያሳርፍ የሚችል ነው። ግራውም ቀኝ ግሩም በሚገባ መጫወት ይችላሉ። ነገር ግን ቱ ፉትድ የሚባል አይነት ተጫዋች አይደለም። በሁለት እግሩም ሹት ማድረግ ክሮስ ማድረግ የሚችል ሳይሆን ነገር ግን በሁለት እግሩም በሚገባ ፓሶችን ማቀበል የሚችል ነው። እንግዲህ ሊቨርፑል ተጫዋች በማምጣቱ ትንሽ ሊቸገር የሚችለው አንደኛ ማርክ ጉሂ ብዙ ጨዋታዎችን በሶስት አራ ሶስት አጫወት ውስጥ የተጫወተ መሆኑ ትንሽ አስቸጋሪ ያደርገዋል። ያ በሶስት አራ ሶስት አጫወት ውስጥ የነበሩ ተከላካዮች በጣም ሽፋንን ያገኛሉና፣ በአራት ተከላካይ ሲሆን ደግሞ ሽፋኖች ስለማይኖራቸው ትንሽ በዚህ በኩል ሊቸገር የሚችልበት አለ። ከዛ ውጭ እንግዲህ ክሪስታል ፓላስ እንግዲህ ከአስረኛ በታች የሚጨርስ ብዙ ጊዜ ቲም ነው። ስለዚህ ከክሪስታል ፓላስ ወደ ሊቨርፑል ወደ ትልቅ ቡድን መጥቶ ምርጥ ፐርፎርማንሱን ማሳየትን ትንሽ ሊቸገር ይችላል። በአጠቃላይ ግን ጥሩ ፊርማ ነው። ግን ከፍተ የሚሆኑ ሪስኮችም እንዳሉ ይጠበቃል። እስኪ ከቨርጅል ቫን ላይ ከኮናቴና ከጉሂን ተለያዩ ብቃቶች እንያቸው። እንግዲህ ተከላካይ ናቸው እና በሶስቱ ነገር እናወዳድራቸው። መጀመሪያ ቻሌንጅ አክሽን ነው ወይም ደግሞ ተጫዋቾችን ሞከር አድርገው ኳሱን ለማስጣል በመሞከር ስናየው፣ እንግዲህ ቨርጅል ቫን ላይ በፕሪሚየር ሊጉ ምርጡ ተከላካይ ለምን እንደሚባል የሚያሳይ ነው። 364 ኳሶችን ለማስጣል ሞክሮ 270ዎችን አስጥሏል። 74 ፐርሰንት ስኬት አለው። ኮናቴ 319ዎችን ሞክሮ 225 ኳሶችን አስጥሏል። 70 ፐርሰንት ነው፣ በጣም ጥሩ የሚባል ነው። ማርክ ጉሂ ከ435 ከኮናቴ የተሻለ ከቨርጅን ቫን ዳይክ የተሻለ ለማስጣል ሞክሮ ሁለት መቶ ሰማኒያ ስድስቶቹን አድርጓል። ስለዚህ ይህ ቁጥር የሞከራቸው ከፍ ስላለ 66 ፐርሰንት ነው ስኬቱ፣ በጣም ጥሩ የሚባል ነው። ኳሶችን ቻሌንጅ በማድረግ ኦልሞስት ከኮናቴ ጋር የሚጠጋጋ ብቃት ነው። ሁለተኛው መለኪያችን የሚሆነው ታክልስ ወይም ደግሞ ምን ያክል ታክሎቹን በጨዋታው ወይም በውድድር ዓመቱ ላይ ወርዷል፣ ምን ያክል የተሳኩ ነበሩ የሚል ነው። እንግዲህ ቨርጅን ቫን ዳይክ ምንም መወዳደር አይችልም ከሁለቱ ጋር። ቨርጅን ቫን ዳይክ በጣም ያለው ክህሎት ያለው አመራር ብቃት በጣም የሚደንቅ ነው። 88 ታክሎችን ሞክሮ ሃምሳ አራቱ የተሳኩ ናቸው። 61 ስኬት አለው። ከዛዎች ኮናቴ 99 ሞክሮ 60 ስኬት አለው። ስልሳዎቹ የተሳካ ነው ያማ 60 ስኬት ላይ ነው ያለው። ብዙም ከቨርጅል ቫንዳይ ከሁለቱም ማረክ ጉይም ያን ያክል የሚርቅ አደለም። ነገር ግን ከሁለቱ የተለየ ብዙ ታክል ወርዷል። ከሁለቱ የተለየ ብዙ ታክሎችን ብዙ ፋውሎችን የሚሰራው ለምንድን ነው? ቡድን ዝቅ ሲል እንደዚህ አይነት ቁጥሮች ከፍ ያሉ ነው የሚሆኑ። ምክንያቱም ብዙ የመከላከል አክሽኖችን ክርስቲያል ፓላስ ስለሚያከናውን ኳስ እነሱ ጋር ይኖርም ብዙ ጊዜ፣ ስለዚህ ኳስ ለማስጣል በጣም ይሞክራሉ። እንደ ሊቨርፑል አይነት ፕሪሚየር ሊጉ ሁለተኛ በኳስ ቁጥጥር የሆነው ቡድን ነው። ስለዚህ የተሻለ ከኳስ ጋር የሚገኝ ቡድን ስለሆነ ውጤታማ ነው በዛ የሚያደርገው ነገር። ግን በዚህም የተሻለ ብዙ ታክሎችን ወርዱ 55 ፐርሰንት ስኬታማ ነው። ትንሽ ችግር የሚታይበት በዚህኛው ነው። በሁለቱ ተጫዋቾችን ኳስ በማስጣል ታክል የተሳካ ታክሎችን በመውረድ ካየነው ጥሩ ብቃት ላይ ነው። ነገር ግን አሁን ችግር ትንሽ የሚታየው ኤሪያል ዱዋሎች ወይም በአየር ላይ የኳስ ሽሚያዎች ላይ ነው። እንግዲህ ቨርጅን ቫን ዳይክ በጣም አስገራሚ ቁጥር ነው ያለው። 95 ኳሶችን ሞክሮ 72 የተሳኩ ናቸው። 76 ፐርሰንት ስኬት አለ። ኮናቴም ረጅም እንደሆነ ታውቃላችሁ። ሁለቱም ምንም ቁመታቸው ከማርክ ጉሂ ጋር የሚወዳደር አይደለም። ስልሳ ስምንት ኳሶች ሞክሮ አርባ አራቱ ጥሩ የሚባል ነው። 64.7 ፐርሰንት ስኬት አለው። ከዛ ውጭ በሚያሳዝን ሁኔታ ግን የጉሂ እዚጋ ዝቅ ይላል። ከ88 ሙከራዎች 41ና ያሳካው 46.6 ፐርሰንት ነው። ይህ ትንሽ ዝቅ የሚል ነው። ነገር ግን እንግዲህ ይህ ተጫዋች ኮናቴን መተካት የሚችል ነው። ከኮናቴ ጋር ተመሳሳይ ብቃት ላይ ያለ ተጫዋች ነው ይታየኛል። ነገር ግን በትልልቅ ቡድኖች አልተፈተንም። ኮናቴ በትልልቅ ቡድኖች ውስጥ ሲጫወት አይተነዋል እና ይበል የሚያሰኝ ነው። ከቨርጅን ቫን ዳይክ ጋር ሁለቱም በርቀት ልዩነት አላቸው። ቨርጅን ቫን ዳይክ በጣም የተሻለ ተከላካይ በአየር ላይ ኳሶች ካየን እንግዲህ በአየር ላይ ኳስ ደካማ ነው ያልነው፣ ሁሉ ሌሎች ጠንካራ ጎኖችም አሉት። እንግዲህ ከኮናቴ ወይም ከሌሎቹ የሚሻልበት ሊቨርፑል ወደ ዝውውር መስኮቱ ሲገባ ተከላካዮችን ፈልጎ እንደሚያስፈርም ይጠበቃል። አንዱ እንግዲህ ሃቶ እና ዲን ሂውሰን ናቸው። ሁለቱንም ይፈልግ ነበር፣ ነገር ግን ከዝውውራቸው ቀስ እያለ እየወጣ ያለ ይመስላል። ሊቨርፑል እንግዲህ በክሎፕ ጊዜ በዝውውር መስኮቱ ላይ የሚንቀሳቀስ ቢሆን ኑሮ በእኔ እይታ ይንን ተጫዋች የሚያስፈርመው አይመስለኝም ነበር። ነገር ግን ክሎፕ ቅድሚያ የሚሰጡት የአየር ላይ ኳሶችን መከላከል ላይ ነው። ለዛ ነው ማቲፕ እና ቫንዳይክ ከእሳቸው ዝውውር እሳቸው ያፈረሙት ጆ ጎሜዝ ምንም እንኳን አጠር ቢል በመከላከሉ ገገረድ ለሊቨርፑል እንግዲህ፣ ያለፉትን አስር ዓመታት ሊቨርፑል ካሉ ተጫዋቾች ብዙ ዓመት የቆየ እሱ ነው እና በሚገባ እየሰራ ያለ ይመስላል። ስለዚህ ማርክ ጉሂ መምጣት ጎሜዝን ቡድኑ ስብስብ ውስጥ ካለ ለሊቨርፑል ወሳኝ በሆኑ ጨዋታዎች ውስጥ ሁሉ ጎሜዝ መፋለም የሚችል ነው። አንዳንዴ በዘመናዊ እግር ኳስ ውስጥ አርነ ስሎት እንኳን ከክሎፕ ትንሽ ለየት ያሉ ናቸው እና አንድ ረጅም አንድ አጭር ማሰለፍ ይቻላል። አንዱ የቆሙ ኳሶችን በደንብ የሚታገል ይሆናል፣ ሌላኛው ግን የሚከላከል ይሆናል። ነገር ግን በእንግሊዝ ፕሪሚየር ሊግ በተለይ አስቸጋሪ የሚያደርገው አለ ሁለት ተረጃጅም ተጫዋቾችን መጠቀም የአየር ላይ ፍልሚያዎችን እንድታሸነፍና ውጤታማ እንድትሆን ስለሚያግዝህ ማለት ነው። ስለዚህ ጉሂ ያና ያክል አጭር የሚባል አይደለም፣ ነገር ግን በሚገባ ነገሮች መጠቀም ይጠበቅበታል። ስለዚህ በአየር ላይ ኳሶች ደካማ ነው እንዳልነው ሁሉ ግን ጥሩ ብቃቶቹን አይተናል። ለምሳሌ በጣም ማርክ ጉሂን እንዲፈተን ከምፈልጋቸው ተከላካዮች ውስጥ ነበርና በአውሮፓ መድረክ ላይ በዩሮ 24 ያሳየው ድንቅ ብቃት በጣም አቅሙን የሚያሳዩ ነው። አይቼዋለሁ። በዘንድሮ የውድድር አመት ደግሞ በሚገርም ብቃት ባስገራሚ ችሎታ ክርስቲያል ፓላስ ዋንጫውን ሲያሸንፍ የዚህ ስብስብ አካል ነበረ። ስለዚህ ሊቨርፑል ዚህን ተጫዋች ማስፈረማቸው በጣም ምርጥ ብቃት ነውና ምርጥ ይታ ነው ብዬ አስባሉ። አሁን ጉ ደግሞ የተሻለባቸው ፓሳቴምት በማድረግ እንግዲህ ትንሽ በሁለቱም ሁኔታዎች በፓሳቴምት ማወዳደር ኮናቴን ጉን ትንሽ አስቸጋሪ አደርገዋል። ነገር ግን ኮናቴ የተሻለ ነው ምክንያቱም ሊቨርፑል ፖሲሽን ስለሚይዝ ነገር ግን በጣም የተሻለ የሆነበትን ቁጥር ልንገራችሁ። ቴኮን በማድረግ ወይም ድሪብል አድርጎ ኳሱ ወደፊት በመውሰድ በጣም አስገራሚ ተጫዋች ሆኖ ይታያል። ዜሮ ነጥብ ሶስት አምስት ኳሶችን ነው የሚወስደው፣ ሰማኒያ ፐርሰንቱን ማለት ነው። ወደ አድማዎቻችን በተቃራኒ ሳጥን ውስጥ ፕሮግረሲቭ ፓስ በጨዋታ ውስጥ ሁለት ኳሶችን ይሞክራል፣ ሰባ ስምንት ፐርሰንቱ የስኬት አቅም አለው። በጣም የሚገርም ቁጥር ሆኖ ነው የሚታየው። ከዛ ውጭ እንግዲህ በሚገርም ሁኔታ በጣም የሚደንቀው ምንድን ነው ኳሱን ወደፊት ይዞ በመሄድ ማቲፕን የሚያስታውስ ድሪብል ማድረግ የሚችል ቦሉን ፕሮግረስ ወደፊት አድርጎ መኳስ የሚችል ተጫዋች ሆኖ ይታያል። ይህ ቁጥሩን ራሱ ስታየው በጣም የሚያስገርም ነው። እንግዲህ በተከላካዮች ያችሁት ወደ አድማጮች 98 ፐርሰንት ኃይል ላይ የሚያስቀምጠው ኳሱን ወደፊት በጣም መውሰድ የሚወዱ ተጫዋች ነው። ይህ ለሊቨርፑል የተለየ ዳይሜንሽን የሚሰጥ ነው የሚሆነው ሜቢ እንግዲህ፣ ኮናቴ እንደዚህ አይነት ብቃቶች ነበሩት፣ ነገር ግን አምና የአርኖልድ እና እንዲሁም ለቨርጅል ቫንዳይ ኳሶችን ማቃበል ያተኩራል እንጂ ኳሱን ወደፊት አይወስድም ነበር። ማርክ ጉሂ የተሻለ ሪስኮችን ወስዶ ወደፊት መውሰድ የሚችል ነው። ጥሩ ብቃቱም ነው ብዬ አስባለሁ። ከዛ ውጭ ፉት ክሬቲንግ አክሽኑ ኤክስፔክትድ አሲስቱን ከያችሁት 98ና 95 ፐርሰንት ላይ ባሉት በአምስቱ የአውሮፓው መድረኮች ላይ ተፎካክሮ መውጣት የሚችል ነው። ስለዚ በአጠቃላይ ምንድ ነው ከኋላ መሰሶ ለሚጫወት ቡድን ማርክ ጉሂ ተመራጭ ነው። ሊቨርፑል በዛ በኩል ይጠቀማል። ኳሱን ወደፊት መውሰድ መከላከሉ በጣም ጥሩ የሚባል ነው። ታክሎቹ ጥሩ ናቸው። የአንድ ለአንድ ግንኙነቶቹ ጥሩ ናቸው። የአየር ላይ ኳስ ትንሽ ደከም ይላል። ሊቨርፑሎች ያንን በሚገባ ማስተካከል የሚችሉ ይመስለኛል። በአጠቃላይ ለሊቨርፑል ትክክለኛ ፈራሚ ነው። የሊቨርፑልን የሚቀጥሉት ዓመታቶች ግንባታውን የሚያስተካክል ነው ብዬ አስባለሁ። እኔ ከአስሩ ስምንት ሰጥቼዋለሁ። ወደ እናንተ ስንት ሰጡታላችሁ? ኮሜንት መስጫ ቦክስ ላይ የሚጠብቅ ይሆናል። ይህ የአያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ነገራችሁን አትርሱ።